መንግስት ለዓመታት የቤት ኪራይ ግብር ሲሰበስብ ቆይተዋል። በቅርቡ የወጣው የገቢ ግብር ማሻሻያ ደግሞ በቤት ኪራይ የገቢ ግብር ላይ ግልጽና ጥብቅ አሰራርን አስተዋውቋል። በማሻሻያው መሰረት አከራዮች ወጥ የሆነ ግብር እንዳይከፍሉና በሚያገኙት የገቢ ግብር መጠን በመቶኛ እየተሰላ የሚከፍሉበት አሰራር ተዘርግቷል። በአዲሱ አሰራር መሰረት አከራዮች ከገቢያቸው እስከ 35 በመቶ ግብር እንዲከፍሉ ይጠበቅባቸዋል። በተመሳሳይ ጊዜ ደግሞ በየደረጃው ላሉ ግብር ከፋዮች የተወሰነ እፎይታ የሚሰጥ አሰራርም በግብር ማሻሻያው ላይ ተግባራዊ እንዲሆን ተደርጓል። ሰላም ቤተሰቦቻችን፣ ከኪራይ ቤት ገቢ ግብር ጋር በተያያዘ ያዘጋጀነውን ዝርዝር መረጃ አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ዝቅተኛውን የገቢ ግብር ከሚከፍሉ አከራዮች እንጀምር። ዓመታዊ የኪራይ ገቢያቸው 24000 ብር ወይም ደግሞ ከዚያ በታች ከሆነ ምንም አይነት ግብር አይከፍሉም ተብሏል። ያ ማለት አንድ ክፍል ወይም ደግሞ መጠነኛ ንብረት የሚያከራዩ አከራዮች ሙሉ በሙሉ ከግብር ነፃ ይሆናሉ ማለት ነው። በዚህ ምድብ ውስጥ የሚገኙ አከራዮች ወራዊ ገቢያቸው 2000 እና ከዚያ በታች መሆን ይገባዋል። ዓላማው ደግሞ ዝቅተኛ ገቢ ያላቸው አከራዮች ኑሯቸውን ለማሸነፍ ቤታቸው ሥራቸውን ሲያከራዩ ከግብር ነፃ እንዲሆኑ ለማድረግ በማለም የተዘጋጀ መሆኑ ተነግሯል። በሁለተኛው ምድብ ውስጥ የተካተቱት በዓመት ከ24001 ብር እስከ 48000 ብር ከኪራይ ገቢ የሚያገኙትን የሚያጠቃልል ነው። እዚህ ምድብ ውስጥ የሚገቡት ወርሃዊ ገቢያቸው ከ2000 ብር በላይ የሆኑ አከራዮች ናቸው። እነዚህ አከራዮች የሚከፍሉት የግብር ምጣኔ 15 በመቶ ተደርጓል። ግብር ከፋዮቹ ከሚከፍሉት ግብር ላይ 3600 ብር ተቀናሽ ይደረግላቸዋል ተብሏል። ይህ ማለት ሙሉውን 15 በመቶ ከመክፈል ይልቅ የታክስ ጫናውን በትንሹ በመቀነስ በዚህ ምድብ ውስጥ ላሉት አከራዮች እፎይታ ለመስጠት በማለም ነው። በመካከለኛው ምድብ ውስጥ የተካተቱት አከራዮች ደግሞ በዓመት ከ48001 ብር እስከ84000 ብር የሚያገኙት ናቸው። እነዚህ በወር ከ4000 ብር በላይ ገቢ የሚያገኙ አከራዮች ናቸው ማለት እንችላለን። እነዚህ አከራዮች የሚያገኙት ዓመታዊ ገቢያቸው ላይ 20 በመቶ ግብር እንዲከፍሉ ይገደዳሉ። ግብር ከፋዮቹ ከሚከፍሉት ግብር ላይ ደግሞ 6000 ብር ተቀናሽ ይደረግላቸዋል ተብሏል። በቀጣዩ ምድብ ውስጥ የተመደቡት ደግሞ ዓመታዊ የኪራይ ገቢያቸው ከ84000 ብር በላይ የሆኑት ናቸው። እነዚህም ከ84000 አንድ ብር እስከ 120000 ብር ክልል ውስጥ የሚገኙት ናቸው። የሚከፍሉት ዓመታዊ የግብር ምጣኔ ደግሞ 25 በመቶ ተደርጓል። ግብር ከፋዮቹ ከሚከፍሉት ግብር ብር 10200 ብር ተቀናሽ ይደረግላቸዋል ተብሏል። ቀጣዩ ደግሞ ከፍተኛ ገቢ ያላቸው አከራዮች የተካተቱበት ምድብ ነው። እነዚህ በዓመት ከ120001 ብር እስከ 168000 ብር የሚያገኙ አከራዮች ናቸው። እነዚህ አከራዮች ከአመታዊ ገቢያቸው ላይ 30 በመቶ ግብር እንዲከፍሉ በመንግስት ተወስኗል። ግብር ከፋዮቹ ከሚከፍሉት ግብር 16200 ብር ተቀናሽ ይደረግላቸዋል። ከዚህ በላይ አመታዊ ገቢ ያላቸው አከራዮች የመጨረሻውን ከፍተኛ ግብር እንዲከፍሉ ተወስኖባቸዋል። በዓመት ከ168 ሺህ ብር በላይ የሚያገኙ አከራዮች ከፍተኛውን ግብር ይከፍላሉ። በዚህም መሰረት እነዚህ አከራዮች 35 በመቶ ታክስ እንዲከፍሉ ነው የተወሰነባቸው። ግብር ከፋዮቹ ከሚከፍሉት ግብር 24600 ብር ተቀናሽ ይደረግላቸዋል ተብሏል። የገቢዎች ሚኒስቴር እንደገለጸው ከሆነ ማሻሻያው በዋጋ ንረትና በውጭ ብድር ላይ ሳይደገፍ የሀገር ውስጥ ገቢን ለማሳደግ የሚደ ደረገው ሰፊ ጥረት አካለው። የንብረት ታክስና የኪራይ ገቢ ግብር በኢትዮጵያ በአንጻራዊነት ያልተሰበሰበ የገቢ ምንጭ ሲሆን ይህ አሰራር የግብር አሰባሰብ ፍትሐዊነትንና ግልጽነትን ያሳድገዋል ሲሉ ባለስልጣናት እምነታቸውን ገልጸዋል። መንግስት የኪራይ ዘርፉን በህግ የተመራ ለማድረግ እየሞከረ እንደሚገኝም አስታውቋል። ለአመታት በርካታ አከራዮች መደበኛ ባልሆነ መንገድ ቤታቸውን ሲያከራዩ የቆዩ ሲሆን፣ ግብር የሚከፍሉትም በጣም ጥቂቶቹ ብቻ እንደነበሩ ይገለጻል ይገልጻል። ግልጽ ህጎችን፣ የክፍያ ምጣኔዎችንና ተቀናናሾችን በማዘጋጀት ሚኒስቴሩ ብዙ አከራዮችን ወደ ግብር ተገዥነት ለማምጣት ትልቅ ተስፋ ሰንቆ በመስራት ላይ ይገኛል። መንግስት ከአከራዮች ላይ ግብር ለመሰብሰብ የሚያደርገው ጥረት በአከራዮችና በተከራዮች ላይ ተጽዕኖ ሊኖረው እንደሚችልም ተገልጿል። በዚህም ይህ የግብር ማሻሻያ የተለያዩ ተጽዕኖዎች ይኖረዋል ተብሎ ተገምቷል። ለአከራዮች በተለይም በመካከለኛና በከፍተኛ የግብር ምጣኔ ላይ የሚያርፉ ከሆነ የግብር ምጣኔያቸው ቤታቸውን ለመቀነስ በሚል የተለያዩ እርምጃዎችን ይወስዳሉ ተብሎ ይጠበቃል። አንዳንዶቹ ግብሩን ወደ ተከራዮች ሊያስተላልፉ እንደሚችሉ ይገመታል። ይህ ደግሞ የቤት ኪራይ ዋጋን በከፍተኛ ደረጃ እንዲጨምር ሊያደርገው ይችላል ተብሏል። ተከራዮች ደግሞ ግብሩ አስቸጋሪ ሁኔታ ውስጥ እንዲገቡ ሊያስገድዳቸው እንደሚችል ተጠቁመዋል። በተለይም የመኖሪያ ቤት እጥረት ባለበትና ዋጋውም ውድ በሆነበት ሁኔታ ሁኔታው አሳሳቢ መሆኑን ባለሙያዎች ያስረዳሉ። የመንግስት ባለስልጣናት በ በበኩላቸው ግብሩ ትናንሽ አከራዮችን ከመደገፉም በላይ ከታች ያሉት ላይ ከመጠን በላይ ጫና እንዳይኖር ይከላከላል ሲሉ ይሞግታሉ። ለመንግስት ደግሞ አዲስ የገቢ ምንጭ ሆኖ እንደሚያገለግል ይጠበቃል። ይህም ለመሠረተ ልማቶች የገንዘብ ድጋፍ ለማግኘትና የመንግስትን የበጀት ጥያቄዎችን ለማሟላት እንደሚውል ይገምታል። አዲሱ የኢትዮጵያ የኪራይ ገቢ ግብር ስርዓት አሁን ግልጽ የተከፋፈለና እንደ ገቢ መጠን የሚወሰን ሆኖ ተዘጋጅተዋል። በአመት 24 ሺህ ብር ወይም ከዚህ በታች የሚያገኙ አከራዮች ምንም ግብር አይከፍሉም ከ24,001 ብር እስከ 168,000 ብር በዓመት የሚያገኙት ደግሞ ከ15 በመቶ እስከ 30 በመቶ የሚደርስ ግብር ይከፍላሉ ከዚህ ጎን ለጎን ደግሞ ተቀናናሽ አላቸው ከ168,000 ብር በላይ አመታዊ ገቢ ያላቸው አከራዮች ደግሞ 35 በመቶ እንዲከፍሉ ተወስኖባቸዋል ይህ የአከራዮች ከፍተኛ የግብር ምጣኔ ሆኗል መንግስት እንደሚለው ከሆነ የግብሩ ዓላማ የመንግስት ገቢን መጨመር ብቻ ሳይሆን የ ቤት ኪራይ ገቢያውን የበለጠ ግልጽና ተጠያቂነት ያለው ለማድረግ ያለመ ነው። ነገር ግን ይህ የግብር ማሻሻ ፍትሐዊነትን ያሰፍናል ወይስ የቤት ኪራይ ዋጋን ይጨምራል የሚለው የሚታወቀው በአተገባበሩና ና አከራዮችና ተከራዮች በሚኖራቸው ውል የሚወሰን ይሆናል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉን ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃዎችን ለማግኘት የዩቲዩብ ቻናሉን ስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።